ፊልማችን የሚጀምረው ኦናይና ሞ የተባሉ ሁለት ጓደኛ ማቾች የቅርጫ ኳስ ጨዋታ ለመመልከት እየተጣደፉ ወደ ሜዳው ሲሄዱ እያስመለከተን ሲሆን፣ በትምህርት ቤት ውስጥም መልከ መልካምና ዝነኛ ሽሼ እየተጫወተ ይገኛል። ኦናይና ሞ እንዲሁም የሞ ጓደኛ የሆነው ሬዮስኬ ሹሴን በመደገፍ ጨዋታውን ይመለከታሉ። ኳሱ ከሹሴ እጅ በሚገባበትም ጊዜ የትምህርት ቤቱም ሴቶች በጩኸት ሜዳ ላይ ያቀልጡታል። ዮና የደስታ እጥፍ ድርብ ይሆናል። በኋላም ላይ ኦይ ወደ አፓርትመንቷ እየተመለሰች እያለ ወላጆቿ አብረዋት ወደላ ከተማ የመሄድ ሐሳብ ቢያቀርቡላትም እሷ ግን ከአብሮ አደ ጓደኛዋ ከሞ ጋር ለመሆን ብላ እዚህ እንደቀረች ስታስብ እንመለከታለን። ቤትም ገብታ እራት በምትሰራበት ወቅት ሹሴይ ቁንጣ ብቻ ለብሶ ሲመጣ ትደነግጥና በፍጥነት ልብስ እንዲለብስ ታስጠነቅቀዋለች። ይህንም ተከትሎ ትዕይንቱ ጥቂት ጊዜ ወደ ኋላ መለስ ሲልና ሹሴይ የሙን የፍቅር ጥያቄን ውድቅ በማድረግ በጣም ስላዘነች ኦኦይ የጓደኛዋን እንዲህ የመሆን አይታ ማለፍ ስላላስቻላት ወደ ሹሴ በማቅናት ኦጋዴን ይቅርታ እንዲላት ትጠይቀዋለች። ሹሴ ግን ኦኦይን አፈፍ አድርጎ ወደ ራሱ በማቅረብ አይን አይኗን ሲመለከት በሁኔታው የደነገጠችው ኦይ ገፍትራው ደረጃ ላይ እንዲወቅ ታደርጓለች። በዚህም ድርጊቷ ለደረሰበት ጉዳት ኃላፊነት ስለተሰማት ተሸክማው ወደ መኖሪያ ቤቱ ትወስዷለች። ስትደርስ ግን ባልጠበቀችው ሁኔታ እሷ በምትኖርበት አፓርትመንት ከመኖርም አልፎ ጎረቤቷ እንደሆነ አይታ ትደነግጣለች። ከዛ በኋላ ቤቱ ገብቷ ምግብ እያዘጋጀለችለት እያለ የለመደበትን በቁምጣ ብቻ ሲወጣ እሷም ደንግጣ ዘይቱን እሳቱ ላይ ትጨምራለች በዚህም እሳቱ በመነሳቱ የአደጋ ውሃ እንዲያፈስ እና የሱሴን አፓርትመንት እንዲበላሽ ምክንያት ይሆናል። ቤቱ እስኪስተካከል በሚለውም ወደ ኦናይ አፓርትመንት ገብቶ መኖር ቢጀምርም አሁን ላይ ግን በፍቅር ጠብ አድርጓት አንድ ላይ እየኖሩ ይገኛሉ። ነገር ግን የኦናይ የወላጆች ትምህርቷን እስክትጨርስ ድረስም ምንም አይነት ግንኙነት እንዳይኖራት ስላስጠነቅቋት ምንም አድርገው ከማያውቁት ነበር ኦናይ። አንድ ላይ እንደሚኖሩ ማንም እንዲያውቅ ስለማትፈልግ ወደ ትምህርት ቤት ሲሄዱ እንኳን እሷ ከወጣች ከአስር ደቂቃ በኋላ እንዲወጣ አድርጓለች በመንገዳቸውም ላይ ኦናይ እና ሞ ናርኪዎስ እጅ ላይ እጅ ለእጅ ተያይዘው ሲሄዱ ስታይ እሷ ሹሴ ነፃነት እንዲኖራቸው ትመኛለች። ሆኖም ግን ሞና ሪዮስኬ ኦናይና ሹሴ የፍቅር ውስጥ እንዳሉና አብረው እንደሚኖሩ እንደሚያውቁን እንረዳለን። ወደ ትምህርት ቤቱ ግቢ ሲገቡም በቅርብ ትምህርት ቤታቸው የተቀላቀለው ሪዮን ይመለከታሉ። ሪዮን ከተማሪዎች ጋር በእንግሊዝኛ ለመነጋገር ሞክሮ ሳይረዱት ሲቀሩ ግን አሹፎባቸው ይሄዳል። በማይመለከታት ሁሉ የምትገባው ይህንን ተመልክታ ማለፍ ስላልቻለች በንዴት አስቁሞ በጃፓንኛ እንዲናገር ትጠይቀዋለች። ጎረኛውን ግን ንግግሯን ከቁም ነገር ሳይቆጥረው ስቆባት ሲሄድ በይበልጥ ተናዳ ተከትለው ድንገት ተደናቅፋ ስትወድቅበት እናያለን። በዚህ የተናደደውም ሲሆን ይቅርታ እንድትጠይቀው እያዘዘ እጇን ሲጎትታት በሰዓቱም እሱም ይደርስላታል። ነገር ግን ሁለቱም የሚታዩበት ጊዜ ዘመድ እንደሆኑና እንደሚተዋወቁ እንረዳለን። የዛሬ ቅርጫት ኳስ ውስጥም ሶስት ነጥብ ያስቆጠረ እንደሚያሸንፍ ገልጾ ቀጥሎ ሹሴ ከተሸነፈ አብሮት ወደ አሜሪካ እንደሚሄድና እዛ እንደሚማሩ ይነግረዋል። ሹሴም በመጀመሪያ ባይስማማም ርዮን ሲያሸንፍ ግን ወዲያውኑ በውርርዱ ተስማምቶ ጨዋታውን ይጀምራሉ። ብዙም ሳይቆይ በቀላሉ አሸንፎት መውጣት ሲጀምር ርዮን ተናዶ ጮክ ብሎ በጣም የሚወዳት ፍቅረኛ ስላለችው ለዚህ ነው አሜሪካ መሄድ የማይፈልገው ብሎ ይናገራል። በሚገርም ሁኔታ ግን ሹሴ ያልተቃወመው። በሚቀጥለው ቀን ሪዮን የሹሴን ፍቅረኛን ለማግኘት ሴቶቹን ተራ በተራ ቢያናገርም ይታያል። ቆንጆ የተባሉት ሴቶችን ዴት እንዲወጡ ሲጠይቃቸው እነሱም በሚስማሙበት ሰዓት ትቷቸው ይሄዳል። በቤተ መጽሐፍት ውስጥም አይሆን ሪዮን ከአንዲት ጋር ተቀራርቦ ሲያወራ ተመልክተው መሄድ ስትጀምር እሱም አስቁማት ለምን እንደምታፈጥ ይጠይቃታል። እሷም በቁጧ ለምን ሴቶች ላይ ታሾፈችባቸዋል ስትለው ሪዮን የሹሴን ፍቅረኛ በማፈላለግ ላይ እንደሆነ ገልጾ እንዳንቺ አይነት ተራ ሴት ግን በፍጹም የሹሴ ፍቅረኛ ልትሆን አትችልም ብሎ ከቦታው ይሄዳል። በመቀጠልም ሹሴ በአንድ ሬስቶራንት በአስተናጋጅነት ታትሮ ሲሰራ እንመለከታለን። በሰዓቱም ታላቅ ወንድሙ ፎቶግራፈር የሆነው ሾው በመምጣትም ሁሴን ወደ አሜሪካ እንዲሄድ እና ያጎታቸውን ንግድ እንዲያስተዳድር ሲመክረው ሹሴ ግን በመቃወም የራሱን ቢዝነስ መገንባት እንደሚፈልግ ይናገራል። በሌላ በኩል አይወይ ወደ አፓርትመንቱ እየሄደች እያለ በድንገት ሬዮን መጥቶ የሹሴን አድራሻ ይጠይቃታል። በዚህም የደነገጠችው አይዮን የተሳሳተ አቅጣጫ ከጠቆመችው በኋላ በፍጥነት ወደ ቤት ለመግባት ከረች እያለ በሰዓቱ ግን ሬዮን ተመልሶ የሹሴ ቤት ለመክፈት ስትሞክር ይደርስባታል። እሷም ሚስጥራቸውን ላለማውጣት በማሰብ በሹሴ ቤት እንደምትሰራና ምግብ በማዘጋጀት ቤቱን ማጽዳት እንደምታግዘው በመግለጽ በፍጥነት ወደ ውስጥ ገብታ እቃዎቹን ሁሉ ደባብቃ ከጨረሰች በኋላ እንዲገባ ታደርገዋለች። ሬዮን ቤቱን እየቃኘ እያለ በሰዓቱ ሹሴ ይመጣል። ሬዮንም እዮ ላይ እያሾፈ ለምን ከሱ የተሻለች ቆንጆ እንዳልቀጠረ ይጠይቀዋል። ሹሴ ወዲያውኑ አዮን አይን ጎትቶ ወደ ራሱ በማቅረብ ከሳማት በኋላ ፍቅረኛው እንደሆነች አብረው እንደሚኖሩ ይገልጽለታል። በዚህ የደነገጠው ሪዮ ከአዮን ጉድለቶችና ሁሉን ነገር መደርደር ሲጀምር ምርጥና ልዩ ነው ማንነቷን እስኪመለከት ድረስ አብረዋቸውን እንዲቆይ ይጠይቀዋል። ሪዮንም በሀሳቡ ተስማምቶ ሶስቱም አብሮ መኖር ጀመሩ። እሷም ጣፋጭ ምግቦችን ትሰራላቸዋለች። በጊዜ ሂደትም የሪዮን ምርጥ ጎኖች መመልከት ይጀምራል። ምግብ ስታበስል፣ ክፍሉን ስታጸዳዳና፣ ለእነሱ እንክብካቤ ስታደርግ እንዲህም ያለ ያለ ረፍት ስትሰራ በመመልከቱ ለእሷ ያለው አመለካከት ቀስ በቀስ እየተቀየረ ይመጣል። በአንድ ቀን ምሽትም ሪዮን እንቅልፍ እምቢ ብሏቸው እያወሩ እያለ ሪዮንም ነገር መፈለግ ሲጀምር፣ አዮንም በጣም ትናደድና ከተኛችበት ተነስታ ለመጣላት ትሄዳለች። በዚህ መሀል ሹሴን ነቅቶ መጣላታቸው ይስቅና መስማማት አልቻላችሁ ብሎ ከቤቱ ያስወጧል። ለሪዮን ያዘነችው አዮናም ከአሁን በኋላ እንዳያያትና መጥፎ ቀን እንዳይናገራት ቃል አስገብተው እንዲገባ ትፈቅድለታለች በቀጣዩ ቀን ሪዮና ሹሴ በሾው ስቱዲዮ ሞዴሎች ሆኖ ፎቶ ሲነሱ እንመለከታለን። በመጨረሻም በኋላ ሾ ከሹሴ ቦርሳ ውስጥ የአሜሪካ ዩኒቨርሲቲ ማመልከቻ ሰነድን አግኝቶ ሲጠይቀው ሹሴ በምላሹ የአዮናን ለተሻለ ሕይወት መስጠት እንደሚፈልግና ለዛም እየሞከረ እንደሆነ ይነግረዋል። እንዲህም እንዳለ ሪዮን መጥቶ ከሌሎች ሞዴሎች ጋር ሹሴን ምሳ እንዲበላ ሲጋበዘው ሹሴ ግን ስራ ሊሄድ እንደሆነ ገልጾ ከቦታው ይሄዳል። እሱ ከሄደ በኋላ ሾውን ለሬዮን የአባቱን ንግድ ያስተዳደርና ሹሴንም ከአዮን ጋር እንዲቆይ እንዲተወው ይነግረዋል። ከቆይታዎች በኋላ አዮን የልደት ስጦታ ጃኬት ለመግዛት ወደ ሱቅ ስትሄድ ሬዮም ሳይታሰበው አብሮ በመግባት ለሹሴ የመረጡትን ጃኬት ይሞክራል። እሷም ጃኬቱን እንደሚያምርና አሪፍ መሆኑን እየተናገረች እያለ ሬዮን በድንገት ጎትቶ ወደ መቀየሪያው ክፍል በማስገባት ሊስማት ይሞክራል። እሷን በጣም ተናዳ በጥፊ መታ ወደ ራሱ ትመልሰዋለች። በኋላ እሱን የቀረበችው በሹሴ ዘመድ ስለሆነ ብቻ እንደሆነ እንጂ ይህንን ነግራው ትታው ትወጣለች። አመሻሽ ላይ ሹሴ ወደ ቤቱ ሲመለስ እያየን ዮን ያጣትና ሪዮን ይጠይቀዋል። ወጥቶ እየፈለጋት እያለ መንገድ ላይ የተናዳ ብረት ስትመታ ያገኛታል። እሱም በእርጋታ ቀረብ ብሎ እሱ በፍጹም የሪዮን ፍቃድ እንደማያስፈልገውና በሙሉ ልቡ እንደሚያፈቅራትም ገልጾ ህይወቱ ላይ እሷ በመኖሯ በጣም ደስተኛ እንደሆነ ይነግራታል። በማግስቱም አይሆናም ይቅርታን ለመጠየቅ በማሰብ ፑሊንግ ስትሰራለት፣ እሱም በተመሳሳይ መልኩ አሳየው ባልተገባ ባህሪ ይቅርታ እንድታደርግለት ፑሊንግ ሰርቶ እንደነበር እንመለከታለን። ይቅርታ ተባብለውም እየተመገቡ እያለ ሪዮን ሁልጊዜ እንደ ሹሴ መሆን እንደሚፈልግና ሹሴ በሁሉም ነገር ጥሩና ፐርፌክት ሰው እንደሆነ ይናገራል። በሰዓቱም ሹሴ በር ላይ ቆሞ ሳለ ስለ ምርጥ ባህሪዎቹ መቅለጽ ስትጀምር ይሰማታል። በዚህም በጣም ደስተኛ የሆነው የሹሴን ገብቶ በሪዮና ፊት ይሰማታል። በቀጣዩም ትዕይንት አዮን ከሞንና ከሌሎች ጓደኞቹ ጋር በትምህርት ቤት ካፌ ውስጥ ሆና ሌሎች ሴቶች ተማሪዎች መጥተው የሽሶይ ፍቅረኛ መሆኗን ይጠይቋታል። አዮን ምን መልስ ግራ ገብቷት እየተንተባተበችበት ሰዓት ሪዮን መጥቶ የሽሶይ ሳይሆን የእሱ ፍቅረኛ እንደሆነች ይናገራል። የትምህርት ቤቱ በዓለም ተቃርቦ ስለነበር የክፍል ተማሪዎች የውስጥ ካፌ ውድድሩም ለመሳተፍ ይወስናሉ። ለውድድሩ የሚሆናትንም ኬክ በምትሰራበት ጊዜ ሹሴን እየቀመሰ አስተያየት ይሰጣታል። እሷም ይሁንን ለመያዝ አስባ በሼፍ ጠረጴዛ ላይ ወረቀትና እስክርቢቶ ስትፈልግ በድንገት የአሜሪካ ዩኒቨርሲቲ የተቀበለውን ደብዳቤ በማግኘቷ ልቧ በጣም ተሰብሮ እየሮጠች ትወጣለች። በቀጣዩ የትምህርት ቤቱ የበዓሉ ቀን ደርሶ አዮይ የሰራችውን ኬክ ታቀርብላቸዋለች። ሹሴም በውጭ በኩል ሆኖ እየተቀበለ ነበረ። በሰዓቱ ሪዮን መጥቶ አይሆንም ሲያፈቅራት ያዩና ፍቅረኛሞች እንደሆኑ ስለሆነ እነሱ የሚያውቁት የጥንዶች ውድድር ውስጥ ያስገባቸዋል አማራጭም ስላልነበራቸው ለመወዳደር ይገደዳሉ። ነገር ግን የሚጠየቁትን ጥያቄ ሁሉንም ለማለት በሚባል ደረጃ የተሳሳተ መልስ በመመለሳቸው በመሸነፋቸው እንደ ቅጣት መድረክ ላይ እንዲሳሳሙ ይጠይቃሉ። ሪሆም አይሆንም ለመሳም ቢንሰፈሰፍም በሰዓቱ ግን ሹሴን የፓንዳ ጭንብል ለብሶ በመምጣት ኪችን ጎትቶ ይወስዳትና ወደ አሜሪካ የሚሄደው ለአራት ዓመታት ብቻ እንደሆነና ይህንንም የሚያደርገው ለእሷ የተሻለ ህይወት ለማቅረብና እሷን ለመጠበቅ እንደሆነ ያስረዳታል። እሷም ካዳመጠችው በኋላ ያለ እርሱ ለአራት ዓመት መቆየት እንደማትችል በመግለጽ እሱን ከጎኗ ሳይሆን እንዴት ሊጠብቃት እንደሚችል ጠይቋለች በኋላም በዝናብ ላይ አዮን ወደ ቤት ለመሄድ ባቡር ጣቢያ እየጠበቀች ትገኛለች። በሰዓቱ ሪዮን መጥቶ አንድ ላይ ይቀመጣሉ። ከደቂቃዎችም በኋላ በከባዱ ዝናብ ምክንያት ባቡሮችም ስራ ስላቆሙ እቤት ለመቆየት ትገደዳለች። በሰዓቱ ሪዮን መጥቶ አንድ ላይ ይቀመጣሉ። ከደቂቃዎች በኋላ በከባዱ ዝናብ ምክንያት ባቡሮቹም ስለቆሙ አዮን ቤት ለመቆየት ትገደዳለች። ሪዮን ለሹሴ በመደወልም ባቡሮቹ እየሰሩ ስላልሆነ አዮን እሱ ጋር መግባቷን ይነግረዋል። ሹሼንም አዮን ለማናገር ቢፈልግም እሷ ለማውራት ፍቃደኛ አልነበረችም። ትንሽ ቆይቶ መልሶ ሲደውልም አዮን እየታጠበች እንደሆነ ሲነግረው በዚህ የተናደደው ሹሴም ጃኬቱን ደርቦ እየሮጠ ወደ ሪዮን ቤት መሄድ ይጀምራል። በመንገዱ ከአዮን ጋር የነበራቸውን የደስታ ጊዜ እያሰበ ወንድሙን ሹሴ ከፊቱ በማምጣት መኪና ውስጥ እንዲገባ ይነግረዋል። ሹሴን ለምን ብቻውን እንደማይተዋት ተማሮ ቢናገርም ወንድሙ ግን አቅፎት በማረጋጋት ከምንም ነገር በላይ ከአዮን ጋር መሆን ለእሷ አስፈላጊ እንደሆነ ያንን ግዴታ ማድረግ እንዳለበት ይነግረዋል። በሌላ በኩል አዮን በመተኛቷ ቀረብ ብሎ ሊያለብሳት በእንቅልፍ ልቧ እየመሰላት ወደ ራሷ አስጠግታ ታቅፈዋለች። በዚህ ቅጽበትም ሪዮን ራሱን መቆጣጠር ስላልቻለ አዮንን ይስማታል። በዚህ ሪዮን ነቅታ ስትመለከተው በድንጋጤ ገፍትራ ጥለዋለች። እንዲህም እንዳለ እየገሰገሰ ያለው የሪዮን አፓርትመንት የደረሰው ሹሴን የበሩን ደውል በመንካት ይጀምራል። ብዙም ሳይቆይ ሪዮ ከፍቶለት ሹሴንን ወደ ውስጥ በመግባት ወደ ቤታቸው እንድትመለስ ይጠይቃታል። አዮን ምንም ቃል ሳትናገር ወደ ቤት ለመመለስ ዕቃዎቿን ትሰበስባለች። በቀጣዩም ቀን በትምህርት ቤት ውስጥ ሹሴ ወደ ሪዮን በመሄድ አዮንን ስለ ትናንት ምሽት ምንም ቃል እንዳተነፈሰች ገልጾ ምን እንደተፈጠረ ቢጠይቀውም ሪዮን ምንም ሳይል መሄድ ይጀምራል። ሹሴይም እንዲመልስለት ሲግቶ መተም በመጨረሻም እንደ ሳማት ይነግረዋል። ሹሴይ በጣም ተናዶ በቦክስ ይመታውና መደባደብ ይጀምራሉ። ድብድቡም ከሹሴ አሸናፊነት ሲቀዘቅዝ ሪዮን አዮንን ሹሴ ከልቧ እንደምትወደውና አንድ ላይ መሆን እንደሚገባቸው በመግለጽ እሱም የአባቱን ንግድ ለመምራት ወደ አሜሪካ እንደሚሄድ ይናገራል። በቀጣዩ ትይሁን አዮን እና ሹሴ አንድ ላይ የተነሱትን ፎቶ በሁሉም ተማሪዎች ስልክ ይሰራጫል እና ተማሪዎችም አዮን አተራማሽ ሴት እንደሆነችና የትምህርት ቤት ዝነኛ መልከ መልካም ወንዶችን እንዳጠመደች ማውራት ይጀምራሉ። በዚህም ከጉልበተኞች ተማሪዎች አንዷ ልትጥላት ስትሞክር ሹሴ በቦታው ደርሶ እንዳትወድቅ ይዛታል። በመጨረሻም በሁሉም ተማሪዎች ፊት አዮን የእሱ ፍቅረኛ እንደሆነች ይናገራል። ተመሳሳይም ሰዓት ሪዮን የድምፅ ማጉያ በመጠቀም ፍቅረኛው አዮን የእሱ ፍቅረኛ እንዳልሆነችና ሹሴና አዮን ግን ፍቅረኛሞች እንደሆኑ ይናገራል። ቀጥሎ አዮን የየትኛውም አይነት ወንድ ሊወዳትና ሊመርጣት የሚችል ድንቅ ሴት መሆኗን በመናገር ያሞጋግሳታል። በመጨረሻም ሹሴ ለአዮን ያለውን ጥልቅ ፍቅር በተማሪዎቹ ፊት ገልጾ በመሄድ ሀሳቡ እንደተወና ሁሌ አጠገቧ እንደማይርቅ በመናገር ቀለብ ብሎ ከሳማት በኋላ አዮን ስትመኘው እንደነበረው በአደባባይ እጅ ለእጅ ተያይዘው ፍቅራቸውና ነፃነታቸውን አውጀው ፊታቸውን በደስታ እያበራ ሲሄዱ እያተመለከተን ፊልማችን ይጠናቀቃል። ወዳጆቼ ይህን ታሪክ እንዴት አያችሁት? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ሰብስክራይብ፣ ላይክ፣ ሼር አድርጉን። በሌላ ታሪክ እስክንገናኝ መልካም ቆይታ።